ትዝታና ተስፋ አምላክ በጥበቡ ተፈጥሮ ገጽ ላይ በሐሳብ ህብረ ቀለም የቀባው ይሄ ሰው በተቃርኖ ቀመር ለመሞት የሚኖር ሕያው ኃላፊ ነው ስለው አንዱ የኔ ብጤ ግራ የገባውን ጠየቀኝ። ጥያቄ ክፉኛ ሞገተኝ። እንዳንተ አይነቱ ሰው ለምን ነው የሚኖረው? ከየት ነው የመጣ? ወዴት ነው የሚሄደው? እያለ ነካካኝ። እኔ እኔ የምኖረው ለመኖር አይደለም፣ ለመሞት እኮ ነው። የምሞተው ደግሞ ለመሞት አይደለም ለመኖር ነው እንጂ እስከ ዘለዓለም ዘለዓለም ዘለዓለም ከመከሰት ወዲህ ከመሰወር ወዲያ ከመወለድ በፊት ከመሞት በኋላ ከጊዜ ባሻገር ከአውድ አልባ ስፍራ አስተውል አስተውል ጠያቂ ለኔ ብለህ ስማ ስማ ለኔ ብለህ የሕይወትን ሀሁ ልትጀምር ጨርሰው ድብን ብለህ ሙተህ ግና ደራህን ሞት እንደማይፈራ እገሌ እንደሚሰኝ እንደ ራስህ ኖረህ የመነሻህ ገሃድ የመድረሻህ ሚስጥር የትዝታ የተስፋ የተስፋ ትዝታ መገኛ አድራሻው ለመሞት ነዋሪ መሆንህ ላይ ነው። ስለዚህ ጸደቅክም ተኮነንክ፣ ፈራህም ደፈርከው፣ አመንከውም ካድከው፣ ጠላህም ወደድከው፣ ራክም ቀረብከው የእስትንፋስህ ቅኝት የሞትህ መወለድ ወደ ዘላለም ጥግ መሸጋገሪያ ነው። ሐዘን ያለ ደስታ ጽልመት ያለ ብርሃን ትዝታ ያለ ተስፋ ተባዕት ያለ እንስት ሐሰት ያለ እውነት አንደኛው ያላንዱ ህላዌ ላይ ኖረው ሲወለዱ ስቆ ሲሞቱ መላቀስ የተቃርኖ ቀመር ከሐሰት ተዋዶ ከእውነት መጣረስ በቅጽበት ታንጾ ዘለዓለም ለመፍረስ ለመሞት ምክንያት ከሆነ መወለድ የሞት ውጤትነት ከነስንክሳሩ አብዝቶ ይለመድ ይለመድ ይለመድ ይለመድ ጊዜው የሚቆጠር በዘላለም ቀመር አሰፋፈራችን ከስፍራ አልባው ሀገር ሁኔታችን ደግሞ የፈታውን የሚያስር የሕያዋን ሚስጥር የሆነ እንደሆን መወለድ ምክንያት ሞት ውጤት ለመሆን እንዴት ይችል ይሆን? በፍጹም በፍጹም በፍጹም በፍጹም አይሆንም። የዘላለም ጉዞ የሚጀመርበት አንድ አገር ተወላጅ በደቦ የሚያልፍበት ባተሌው የሰው ልጅ ከዚኛው ምዕራፍ እረፍት ያገኘበት ይሄ ሁሉ ፈሪ ይሄ ሁሉ አልቃሻ በተራ በተራ ድብን የሚልበት ሞት ምክንያቱ እንጂ ሆኖም ማያውቅ ውጤት። ምናልባት ምናልባት በእልፍ ዓለም ስሌት ቀምረን አስልተን ካስተዋልን አንድ ክስተት የሰው ልጅ ሲወለድ እሪ ብሎ ጮሆ ያነባለት እውነት ሆኖ እናገኛለን። ወደዚህኛው ዓለም መወለድ ለመሞት አንዱን ዓለም ትቶ ሌላው ጋር መገኘት ከአንዱን ቅልፍ ነቅቶ ሌላውን መተኛት መለየት ሳይችሉ የቱን እንደሆነ ሞት የቱን እንደሆነ ሕይወት። ጠየቀኝ ጥያቄ ከእድሜያችን ሀዱ እስከ ስብሃቱ መሰፈሪያ ቁናው መጠነ ይዘቱ ከሙላት ቀንሶ ተሟጦ ሲያልቅ ነው ወይስ ከባዶነት ሞልቶ ሲፈስ ነው? የሰው ልጅ ተወልዶ ሞተ የሚባለው የሕይወት ፍጻሜ ውልደት የሚያገኘው ምስጢሩን ፍታልኝ መቼና እንዴት ነው አለና ጠየቀኝ ሕይወት ትዝታ ነው ለበኋላ ተስፋ ቀድሞ የተነደፈ የሰው ልጅን ቅኔ በሕያዋን ቋንቋ ተቀኝቶ የዘረፈ ከመከሰት ወዲያ ከመሰወር በፊት በተቃርኖ ቀምር የተሰላ ድነት ከሰማዩ በላይ አሊያም ከምድር ስር ከወቅት አልቦ ጊዜ ከስም አልቦ ሀገር ከረቂቅ ሕላዌ ረቆ መፈጠር አምሳለ አምላክነት ሰው የመሆን ነገር የሞት ውልደት ማለት የሕይወታችን ሞት የሕይወት ሞት ደግሞ የሞታችን ውልደት እንደሆነ አምነን የተቀበልንለት ይገለጥልናል ሚስጥረ ሰውነት። እና በቃ የዚህ ሀሳብ ሎሌ ሞት የተወለደው እንዲህ እያለ ነው። በሕይወቴ ጫፍ ላይ ጭራ ሆኖ ያለው ልደቴ ትዝታ ሞቴ ተስፋዬ ነው ይኸው ነው ይኸው ነው። ናይስ ፍሬዘር አድማሱ ሞላለኝ። ትዝታና ተስፋ በሚል ርዕስ ቀደም ሲል በጣም ደስ የሚል ግጥም ሰምታችኋል። ዲሜጥሮስ ደግሞ በክራር እያጀበልን ነበር ከመሶብ ባንድ። ሁል ጊዜ አጋራችን ነው፣ እሱን በጣም ከልብ እናመሰግነዋለን። እንኳን ደህና መጣችሁ፣ እንኳን ደህና ቆያችሁ። ደግሞም ዛሬ ዳግማዊ ትንሳኤ ስለሆነ እንኳን አደረሳችሁ ማለት። ግጥሙን ስሰማው እንደውም ከትንሳኤ ጋር ትንሽ የሚገናኝ ነገር ወደ ጭንቅላት እየመጣ ነበር፣ ሞትና መነሳት እግረ መንገድ እንደ ሀሳብ የሚነሳበት ስለሆነ ከግጥሙ ጋር ባይገናኝም ለፍሬ ትንሳኤ ምን አይ ስሜት ይሰጧል? ትንሳኤ እንግዲህ ወደ ዘላለም ህይወት የመሄድ ከዕድሜ ልክ ባሻገር ያለ የህይወት የጊዜ አውድ ነው። ምክንያቱም ወደማይቆጠር ወደማይለከት ጊዜ የምትሄድበት የምንሄድበት ነው በእኛ በክርስቲያን አስተምህሮ። በዚህ በዚህም ግጥም ደግሞ በህይወቴ ጫፍ ላይ ጭራ ሆኖ ያለው ልደቴ ትዝታ፣ ሞቴ ተስፋይ ነው ሲል ሞት ተስፋ ነው ማለት ወደፊት ነው የሚመጣ ነው። ስለዚህ ዘላለም ደግሞ ያለፈውም አሁንም ወደፊትም ስለሆነ ትንሣኤ ደግሞ ከጊዜ ባሻገር ነው ጊዜ ውስጥ ውስጥም ሊሆን ይችላል። ሞት ማብቂያ አይደለም፣ ሆና ያቅ መሸጋገር ያ በጣም ቆንጆ ነው። ፍርንዱስን እንግዲህ ወደ 2011 ይመልሰኛል። እኔ አዎ ብሔራዊ ቲያትር የነበረ ሁነትም ስለነበረ ሲመረቅ በቦታው ተገኝቼ ለመታደም እድል አግኝቼ ነበረ። ስለ ግጥም መጽሐፍ ጥቂት ለተመልካቾች እናስተዋውቃቸው። መጀመሪያ ፍርንዱስ የግጥም መድብል ነው። ለኔ ሶሎ የግል ስራ ሁለት ነው። አራት ናቸው የኔ ስራዎች በአጠቃላይ አንደኛው ለግጥም ጥም ጠብታ ነው። ሁለቱ ኮላቦሬሽኖች ናቸው ኤክስፐሪመንታል የሆኑ እና ሰምና ወርቅና ቅኔ መስተጋበር ይባላሉ። ፍርንዱስ የመጨረሻው አይደለም፣ ሶስተኛው ነው እና ይሄ ፍርንዱስ የተዋህደ ህብረ ልዩነት ማለት ነው። የግዕዝ ቃል ነው። በግዕዝ ቅኔ ናብነት ትምህርት ቤቶች ውስጥ ሁለት ቋንቋ የሚቀኙትን ቅኔ ፍርንዱስ ቅኔ ይሉታል። ሶስት ቋንቋ ሲሆን ስሉስ ፍርንዱስ ቅኔ ይባላል። በጎንደር ደግሞ ለደራሽ ክቡር እንግዳ አለ፣ መጠጥ የሚጠጣ ነው። መጠጥ ጠላ፣ ማር ተልሶ ጠጅም ጠላም የሆነ ተጠሎ እሱ ፍርንዱስ መጠጥ ይባላል። ፍርንዱስ ደግሞ ጽንሰ ሀሳብ ነው። ጽንሰ ሀሳቡ እኔ ግጥም ስጽፍ ወደ ስዕልም ወደ ሙዚቃም ወደ ተውኔትም እና ወደ ተለያዩ ዘውጎች ይወስደኛልና፣ ሌላው ደግሞ አሁን የምንመለስበት ሀሳብ በኋላ ፍርንዱስ ጽንሰ ሀሳብ ነው እንጂ የመጽሐፉ ርእስ ሲሆን የአንድ ግጥም ርእስ ሆኖ አይደለም። ብዙ ጊዜ ልምድ አለ መድብል ውስጥ ያለ አንድ ግጥም ይኖርና እንደዛ። ይሄ ግን ጽንሰ ሀሳብ ነው። ጽንሰ ሀሳቡ ደግሞ ወደ መከወን ወደ ተጨባጭነት ወደ እይታ ሲመጣ የሚኖረው ሀሳብ ነው እሱን እና ሰው በዚህ አጋጣሚ ምክንያቱም አሁን ግጥም ብቻውን የሚገኝ አይደለም። የተለያዩ መድረኮች ላይ የተለያዩ ቀይጥ ነገሮች ኖረው ትውበት እንዲኖረውም እንዲያግዘውም ሊሆን ይችላል እየተሰራ ይገኛልና ፍሩንድስ ደግሞ እንደ መድረክም አሊያንስ ኢትዮ ፍራንሲስ ውስጥ አሁን ሲካሄድ የነበረ ሁነት ነው። ያንን ስብጥር ነገርና ሰዎች ከግጥም ጋር አዎ፣ እንዳልከው ግጥም ራሱን ችሎ የሚቆም ነገር ነው። ግጥም እንደው አደባባይ ነው፣ ሌሎች ነገሮች ይዞሩታል። ማእከላዊ ስበቱ ግጥም ሆኖ ነው ያሁኑ የሆነውና ግጥም ሁሉም የምናብ ውጤቶች ናቸው፣ የድርሰት ውጤቶች ናቸው። ዘውጎቹ በሙሉ ሙዚቃም የራሱ የሆነ ዲሲፕሊን አለው አካሄድም አለው። ተውኔትም ስነ ስዕልም እንደዚሁ እና አሁን ግን እዚህ ክውን ጥበብ ላይ ስቴጅ ስናደርገው ግጥም እንደ ኢንስፓይሬሽን እንደ መነቃቃት እና ሌሎቹን የስነ ጥበብ የመኪና ጥበብ ዘውጎች ሀሳብ እንዲያመነጩ እና በዛ ግጥም ሀሳብ ሶሎ ነው የእኔ ግጥሞች ነበሩ ከግጥሞቹ ጋር ስዕል፣ ሙዚቃ፣ ኮሪኦግራፊ፣ አካል ቋንቋና ተውኔት ነበረው እና ግጥሞቹ ናቸው በቋንቋ አማርኛ፣ አፋን ኦሮሞ፣ ፈረንሳይኛ ና እንግሊዝኛ፣ አረብኛ በአምስት ቋንቋ ነው የሰራ ነው። በጣም ጥሩ ነበረ፣ ምክንያቱም ፍርንዱስነቱ ይሄ ነው፣ የተዋህደ ህብረ ልዩነት ሲሆን እነዚህ ሁሉ የራሳቸውን ቋንቋ ነው የሚናገሩት፣ ግን መሰረታዊ ነገሩ ፋውንዴሽኑ ስነ ግጥም ነው ኢንስፓየር የሚያደርጋቸው ግጥም ነው። እነሱ የራሳቸውን ስራ ይሰራሉ። የተሰራውን ስራ እንደ አንድ የጥበብ ድህረ ውጤት እንቆጥረዋለን ማለት ነው። ክንውኑ እንደዚህ ነበረ እና ስራው በጣም በጥሩ ሁኔታ እንዲሰራ የሆነው በሙሉ የተባበሩት አካላት እንደ ፕሮፌሽናል ፔመንት ተከፍሎት ሳይሆን፣ ድሜ አብሮ ነበረ። ሀሳቡን ገዝተው ወደውት በአይምሮም በልብም ተዋህደው አጋር ሆነውት ነው የተሰራው ና የተለየ የሚያደርገው ነገር በጣም ጥበብ ሁሉም በራሳቸው ሙሉ ናቸው። ሙዚቃ ሙሉ ነው። ስዕል ሙሉ ነው። ተውኔት ሙሉ ነው። ግን እዚህ ጋር ሁሉም ሙሉ ነገር ወደ አንድ ሙሉ ማዕከል ሲመጣ በጣም በግዝፈት ይሞላል የሚለውን ጽንሰ ሀሳብ ለማስረጽ ነው። ስለዚህ ግጥም ተሞሽሮም ነበረ ለማለት እንወዳለን። ሊሆን ይችላል መድረኩ የሚቀጥል ከሆነ ተመልካቾቻችን አሁን እድል ያላገኙም ስለሚኖሩ ምናልባት ወደፊት የሚታሰቡ ተያያዥ ጉዳዮች አሉ አሉ። ፍርንዱስ የሚቀጥል ነገር አይደለም። ያው ያልተጀመረ ሀሳብ ነው ለማለቅ ያልተፈጠረ በሞት ውስጥ ህይወት የሆነ በውል ህግ የተቋጠረ ሚል አንድ ይህ ግጥም ሚል ግጥም ውስጥ አለ አንድ መስመር ፕራክቲካሊ ይሄም ፍርንዱስም አሁን የጀመርነው እንዴት እንደሚቀጥል የምናስብበትን የመጀመሪያ አካሄድ ነው የጀመርነው። ስለዚህ አሁን ሰኞ ለተሰኞ ነገ ነው ነገ ማታ መሶብ የሙዚቃ ማዕከል እዛ፣ በቃ ያላልቁት ነገሮች እየጨረስን እየቀጠልን ለማለት ጃም ሴሽን አለ መሶብ ባንድ ሙዚቃ ክንውን አለ። ይሄዳል ከዚህ በኋላ ደግሞ በቀጣይ ያሰብናቸው ትልልቅ ስቴጆች አሉ፣ ሀገር ውስጥም፣ በውጭ ምክንያቱም፣ ሰፊ ነው፣ ቋንቋው ሰፊ ነው፣ ዜጎቹ ሰፊ ናቸው። እና የምንቀጥል ነው የሚሆነው። ሁሉም በየስራ መስካቸው ለፍርንዱስ አፈጻጸም የራሳቸውን ፈጠራ ሀሳብ አፕላይ እያደረጉ ሂደት ላይ ነው ያለው። አንዴ ጀምሯል መቆም አይችልም። በጣም ቆንጆ። በዚሁ አጋጣሚ ሌላ ገጣሚ እናስታውስ አበባ መላኩ አንተ ጋር በተለየ መልኩ ታሪክም ስላለው ተመልካቾችም እኔ ብሰማው ደስ የሚለኝ ጉዳይ ስለሆነ ምንድነው ከአበባው ጋር ያላችሁ ነገር? ከአበባው ጋር ወንድማማች እንዴት እንዳነሳው እውነት ነው ወንድማማች። አበባው መላኩ፣ መላኩ አንድ ትውልድ ቀለም ከምላቸው እኔ በነገር ላይ ትውልዴን በጣም አከብራለሁ። በጉዳይ ላይ በጣም የምንዋደድ ብዙ ፈተና አሳለፍን። ለጉዳያችን ደግሞ በወንድማማችነት እና በትማማችነት አብረን የመጣን እስከ ጦቢያ ድረስ። ጦቢያ ትልቅ ፕላትፎርም ነው እና የኛ ትውልድ የሰራው አውድ ነው እሱ እንደ ፎርማት እዛ መሀል አብረን ከነበርናቸው ሰዎች አበባ መላኩ፣ ኤፍሬም ስዩም፣ ደምስተር መርሻ፣ ሰለሞን ጻለ ብዙ ነን እና አበባ መላኩ ደግሞ በአንድ ወቅት በ2000 ዓመተ ምህረት አካባቢ። እሱ ይመስለኛል ሰበበ ነገር ያነሳበት እና ሚሌኒየምም ነበረ። አንድ ስራ ነበረን እና ሀረር ሄደን ነበር። አንዳንድ እንቅፋት ልክ አካልን ጥላ እንደሚያደናቅፈው ማለት ብዙ ይኖራል። እንደዛ ሆነን ተደነቃቅፈን ነበር እና በዛ ጊዜ በቃ አንዳንድ ጊዜ ቆዳ ወደ ውስጥ የምትገባበት ሁኔታ አለ፣ ወደ ውጭ ላለማየት። ያን ጊዜ እኔ ትንሽ ዲታች አድርጌ ነበር። እሱ አንድ ግጥም ጽፎ ነበር፣ የድረስ ላብሮ አድርጌ የሚል ብዙ ሰዎች ይወዱታል ያ አንድ የሚያደርገን ነው አለ። ዩቲዩብ ላይ እሱ ነውና በባመላኩ በጣም ሀገሩን የሚወድ ባህሉን የሚያከብር ድንቅ ገጣሚ ነው። እንግዲህ በዚህ አጋጣሚ ዩኒቨርሱ አንስቶታል እና በጣም በዚህ ደረጃ ነው የኔ እና ያበባው ግንኙነት። ስለዚህ መለስ ይድረስ አብሮ አደግ ለሚለው ነገር ደርሶ ነክቶ ነበረ። ነካኝም እስካሁንም ድረስ እኔም ሌሎችም ሰዎች አብሮአደግ ማለት ምን ማለት ነው? ዩ ሊትራሊ አንድ ሰፈር እትብታ አንድ አካባቢ ላይ ይቀበር ይችላል እና ሰው በመሆን አብረህ የምታድግበት አውደ ነገር ይኖራል እና በዛ ሁኔታ ውስጥ የነበረውን ተግዳሮት፣ ችግር እና መጥፎ ስሜት በደንብ አድርጎ በግጥም ቀይሮታል። ይህንን ነገር ጋሽ ነቢይም አንድ ጊዜ ነቢይ መኮንን መምህራችን ነው አባታችን ጓደኛችን ነው እኔ ተለያ ተለያይተናል እንጂ አልተሰነባበትንም። ማለት በጣም ሁሌ ድንቅ መምህር ነው እና እሱም እንደዚሁ በሆነ አጋጣሚ ወደ ጀርመን ሀገር ሄደን ነበር እና የግጥምን ማዕከላዊ ዳኛነት ግጥም ሀሳብን አቋምን እንደሚቀይር ስነ ግጥም ግጥም ሰላማን ፍቅርን እንደሚያሰርጽ ጥበብን ፍልስፍናን በርቀት በጥልቀትና በስፋት እና ይሄም እነዚህ ሁለቱ ነገሮች በአጋጣሚ አንድ አይነት ምልክት ይሰጡኛል። እኔና የዚህም የፍሬንዱ ስም መሪ ቃል ፓን ፒስ ኤንድ ላቭ ነበር። ፍቅራዊ እና ሰላማዊ እንደማለት ነው። ምክንያቱም አንዳንድ ነገር ሰው ይጋጫል እስከ መጋደልም እንደርስበታል። መራራቅ፣ መጎነታተል ያ እንግዲህ ፖለቲካውን ምንም ሊያመጣው ይችላል። ብዙ ብዙ ጉዳይ እዚህ ልናነሳው የማንችል ግን፣ የግጥምና የሥነ ጥበብ ጉዳይ ደግሞ እነዚህን ኔጌቲቭ የሆኑ ተግዳሮቶች እንደ ሀገር፣ እንደ ሕዝብ እንደዚህ የቀየዱንን ሰላማዊ ማድረግ ወደ ፍቅር ማምጣት ልዩነቶችን ወደ ማዕከል፣ ምክንያቱም ዘመኑ እንኳን ተለያይተህና ተጎነታት ተፋቅረህና ተዋድህም ያዳግታል። ስለዚህ ያም ነው ያም ትልቁም ቁም ነገር ከተለያየ ዘውግ የመጣን ሰዎች ወደ አንድ ማዕከል መጥተን የአማረ ነገር ሰርተን ወጥተናል። የሚቀጥል እና ከዛ አንፃር መታየት ይችላል የሚል ሀሳብ አለኝ። ድሜ የምትለው ነገር ምንም? ፍሬ ብዙ ነገር ብሎታል። ስነ ጥበብ በተለያየ መንገድ የተገለጸበት ነበር። ፍሮዱስ እና ደስ የሚል ድባብ ነበረው አሊያንስ የነበረው በጣም ብዙ ሰዓሊዎች ነበሩ፣ የራሳቸውን ካንቫስ ይዘው ሙዚቃው ይሄዳል፣ ግጥሙ ይሄዳል፣ ኮንተምፖራሪ ዳንስ ይሄዳል፣ ተውኔቱ ይሄዳል። እነዚህ ሁሉ በአንድ ላይ እያሉ ሁሉም በአንድነት እየሄዱ ደስ የሚል አውድ ተፈጥሮ ነበር እና ቆንጆ ነበር። ፍሬ እንዳለው ይቀጥላል። ምናልባት ያመለጣቸው ሰዎች የሚጓጉ ካሉ ስዕሎቹም፣ ግጥሙም፣ ሙዚቃው ነገ በመሶቢያ ሙዚቃ ማዕከል መተው መመልከት ይችላሉ። በጣም ቆንጆ ፍሬ። በዚሁ አጋጣሚ ከተገናኘን አይቀር በብዙ መንገድ ያገዙ ሰዎች ስለሚኖሩ ምስጋናን መጨረሻ ላይ እናደርገው። በጣም ይሄ ነገር እንዳልኩ ነው ደግሜ ለመምጣት የምፈልገው እዚህ ፍርንዱስ ቅኔ ወጥበባት ምሽት ላይ ሰአሊያኑ፣ ሙዚቀኞቹ አብይ ወልደማርያም ይባላል ሙዚቀኛ። ሰአሊያኑ አስር ሰአሊያን ናቸው። እንደገና የአሊያንስ ኢትዮ ፍራንሴዝ አሪፍ ፔ የሚባል አጋር ሆነውናል። ምክንያቱም ይሄ ነገር ከዚህ በፊት ተጀምሮ ነበር። ግለሰቦች አሉ። የህግ ባለሙያ መንግስት ወርቁ ጣሰው፣ ወንድም ዲሜትሮስ ራሱ በሙሉ ሁሉም፣ ቤዛድ ሶሉሽንስ አብረውን ነበሩ። ዘማድ ክሪኤቲቭስ የሚባል ዲዛይን የኮንሰፕት እነዚህ ሁሉ ባለሙያዎች ተዋናያኖቹ ወጣቶች ናቸው። ወጣቶቹ የግጥምን ሀሳብ ተቀብለው እንዴት እንደሰሩት ማየት ነው የሚቻለው እና በሙሉ በሙሉ አብረውን የሰሩት አሁን ከሌ ከሌ ለማለት ሀሳብ በማመስገን ልብ ያመስግን ነው የምለውና ከዚህ በኋላ የሚመጣው ነገር ነው የሚልቀው እና እናንተም ይሄን ሀሳብ ለማንሸራሸር እዚህ አብራችሁን ስለ ተገኛችሁ፣ እኛ ለመቀበል ማለት ነው እጅግ በጣም ፋናን ቀለማትን እናመሰግናለን። እናመሰግናለን። ስለመጣችሁ እናንተ ነው። ተመልካቾቻችንም አብራችሁን ስለነበራችሁ እናመሰግናለን። የፍሬዘር አድማሱ ሞላልኝ ፍሬንዱስ የተሰኘው መጽሐፍ ደግሞ ገበያ ላይ ያለ የበለጠውን ገዝታችሁ አጣጥሙት ለማለት እንወዳለን። ፋና ቀለማት ከመልእክቶች በኋላ ይመለሳል። መልካም ጊዜ